የስምንት ዓመቱ ግን ብዙ መከራ፣ ብዙ ስቃይ። አደባባይ ወጥቼ ልጄን አድኑልኝ ብዬ የእናት ብቻ ጫና የሚመስላቸውና አንተ ጋር ግን ፍጹም ተቃራኒ ነው። ተሸክመ ነበር ዳገትና ተራራ የምትወጣው ጸበል ቦታዎች ረጅም ጊዜ ወራትን ልጅን ጸበል እያስጠመቅ ትቀመጥ ነበር። እና እሱ ጊዜ እንዴት ነበር? እግዚአብሔርን ተስፋ አድርግ ይድናል ብሎ ነበር ግን እግዚአብሔርን ተስፋ አድርግ ሰለብረ የሚባል የኋላ የአእምሮ ክፍል እድገቱ ዳሜጅ ሆኗል የሚል ነው። ብዙ ጊዜ ትንሽ ወጣ ስንል የሆነ ትንሽ የፈተና ነገር ያመጣብናል። ለምንድን ነው ያው እንዳለ እንድናስታውስ ነው። የድሮ ህይወታችን ውስጥም ተመልሰን እንድንገባም ጭምር ነው። ሸንኩራ ዮሐንስ ያንን ተገላገልኩ ኔም ያ ህመም በጣም ከባድ ነበር። ኔም ስቃዩ ከባድ ነበር። እግዚአብሔር የማዳኑን ስራ በእኔ ደጋግሞ ሰርቷል። ልጅን ስምንት ዓመት ሙሉ እያስታመምክ በመሃል ኩላሊትን የሚያህል ነገር ፌል አድርጓል። ደህና የነበረ ልጅ እንደዛ ሲንቀሳቀስ ሲጫወት፣ ሲቦር ከኩዮቹ ጋር ሲጫወት የነበረ ልጅ በአንድ ሽባ ሆኖ ቤት ውሏል። የመብርሃንን ፍቅር ከኔ የበለጠ ይቀመሰ የለም። ሁልጊዜ ጸሎቴ ውስጥ የምንጠይቃት አንድ ነገር ነው፣ ልጅን አደልኝ እኔንም አደኝ ነው። እግዚአብሔር እኛን የሚያደንበት የራሱ ጊዜና ሰዓት አለው። እንግዲህ አንተ ስምንት ዓመት ሙሉ ተንገራታል ከልጅ ጋርና ከስምንት ዓመት በኋላ ነው ሄዳንከው። ምን ተማርክበት ግን? ቀጥ ብሎ የቆመው ወንቅሸት ገብርኤል ተጠመቀ 24 ሰዓት ነው የተኛው። በቃ ልም ያለ የሞት ያለ እንቅልፍተኛ 24 ሰዓት ነው የተኛው። ሰላም ጤና ይስጥልን። ወደ ኢቲ አርት ሚዲያ ቤተሰቦቻችን እንደምናላችሁ እንደምንከረማችሁ፣ እግዚአብሔር የተመሰገነ ይን እኛ ጋር ሁሉም ነገር ሰላም ነው። ሳምንት ጠብቀን እንግዲህ አንድ እንግዳ ይዘንላችሁ መጥተናል። ከእንግዳችን ጋር በጣም ጥሩ ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እየተመለከታችሁ ያላችሁት ኢቲአርት ሚዲያ ላይ ነው። እስከ ዝግጅታችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። እንኳን ደህና መጣህ ዮብ። እንኳን ደህና ቆያችሁ። እንደምን ነህ? እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ። ያው በዓለ ሃምሳ ውስጥ ነው የምንገኘው ና የትንሳኤ በዓል ነው። እስካሁን እንደምን ነበር? በዓል ቆንጆ ነው። እግዚአብሔር ይመስገን በጥሩ አለፈ። ቆንጆ ነው፣ በቆንጆ አልፏል። በጣም አመሰግናለሁ። እንግዲህ ዮብ እዚህ ድረስ መተ ጥሩ የሆነ ታሪክ ልታካፍለኝ ስለፈለግክና ስለፈቀድክልኝ በጣም አመሰግናለሁ። እንግዲህ ዮብን የምናውቀው ብዙዎቻችሁ ልታውቁት ትችላላችሁ፣ ቲክቶክ ላይ ነው ከልጅ ጋር በምሰራቸው ነገሮች እና እስቲ ወደ ኋላ ልመልስ። ና ስለ ልጅ ታሪክ ንገረኝ። ልጅ ምን ሆኖ ነበር የታመመው? በጣም ጎበዝ ተማሪ እንደነበር ሰምቻለሁ። አንደኛ የሚወጣ ልጅ ነበረ፣ ግን በቲክቶክ ፕላትፎርሙ ሲመጣ ደግሞ የታመመ ልጅም እንደሆነ ይቻለኝ እና ልጅ ምን ሆኖ ነው? ተፈጥሮ ነው ወይስ ከጊዜ በኋላ የምጣ ነገር ነበር ልጄ ኦልሞስት የዛሬ ስምንት ዓመት አካባቢ ከትምህርት ቤት ተደወለልኝ ልጅህ አሞት ወድቋል ተብዬ ተጠራው። እዛ ሲሄድ እጁና እግሩ ማዘዝ አቅቶት ታሞ ነው ያገኘሁት። ከዛ በኋላ እንግዲህ ስምንት ዓመት ሙሉ እሱን በማስታመም ላይ ነው ያለሁት። እግዚአብሔር ፈቅዶ እግዚአብሔር ደግ ነው፣ እንደኛ ኃጢአት ሳይሆን እንደሱ ቸርነት፣ ልጄ ከስምንት ዓመት በኋላ ትምህርቱን ጀምሯል። በጣም የስምንት ዓመቱ ግን ብዙ መከራ፣ ብዙ ስቃይ አደባባይ ወጥቼ ልጄን አድኑልኝ ብዬ በኢቢኤስ ፕሮግራም ላይ ቀርቤን የኢትዮጵያ ሕዝብ ከላይ እስከታች ሁሉም ተንቀሳቅሶ ልጄን ለዚህ አብቅቶልኛል። አንደኛ ዛሬ የመጣሁት የእግዚአብሔርን የማዳን ቸርነት ለእኔ የደረሰውን ለሰዎች እንዲማሩበት ልጄ ቆሞ አግዙኝ፣ ልጄን አድኑልኝ እንደ ኩዮቹ ትምህርት ቤት ሄዶ ተምሮ ይምጣ ቦርሳውን አንጠልጥሎ ብቻ ሊው ስል ነበርና ያ ያልኩት ስለትም ጭምር ነው። በአደባባይ ላይ የጠየቅኩትን ያው በአደባባይ ለመመስከር ነው የመጣሁት። ዛሬ እኛም በጣም ደስ ይለናል። እንግዲህ እኔም ታሪክ እንስሳ በጣም ደስ ያለኝ ግን እንደ ወደ ኋላ አለመልስ ና ወደ ዋናው ጉዳይ ማ ያላወቁም ያላዩ ቲክቶክ ላይም ያላዩ ሰዎች ስለሚኖሩ ታሪኩን እየነገር ናቸው እንድንሄድ ከስምንት አመት በፊት ነው ልጅ ወድቆ ነው። ከዛ በኋላ ነው ማለት ወድቆ፣ አይደለም አደጋው የደረሰው። ብዙ ጊዜ እንደውም በተደጋጋሚ ብዙ ሰው ያ መስሎት ነበር ትምህርት ወድቆ፣ ግን የወደቀው ምንድን ነው አቅም በማጣቱ ምክንያት ወድቆ፣ እኔ ወደ ሕክምና ስንወስደው ምንድን ነው ሰለብረም የሚባል የኋላ የአእምሮ ክፍል እድገቱ ዳሜጅ ሆኗል የሚል ነው የተነገረን ከሐኪሞቹ። ያ ማለት ምንድን ነው እስከ ስምንት ዓመት ድረስ በነበረው የአእምሮ ክፍል ነበር ልጁ ሲንቀሳቀስ የነበረው። እያደገ ልጅ እያደገ ወይም እያደግን በመጣን ቁጥር የአእምሮ የኋለኛው ክፍል እያደገ ነው የሚመጣው። የእሱ ግን ዳሜጅ ሆኗል። በዚህ ምክንያት እዛ ትምህርት ቤት ወድቋል ተብዬ ተጠራው። ምርመራ ያደረግን በጣም ብዙ ቦታ ላይ ነው። መጨረሻ ላይ ጳውሎስ ክትትል ነበረው፣ የተገኘውም ጳውሎስ ነው ህመሙ። በኋላ ጥቁር አንበሳ ፊዚዮትራፒ ታዘዘለት። በፊዚዮትራፒ ነው ግን እኔ ጸበል አለ የተባለበት ቦታ ላይ የእግዚአብሔር የማዳን ስራ ተገልጦበታል የተባለበት ቦታ ላይ ሁሉ ልጄን አንጥልጥ እየ እሄዳለሁ። ትልቁ ነገር ከእግዚአብሔር ቀጥሎ የኢትዮጵያን ህዝብ ነው ላመሰግን የሚገባው በችግር ደርሶልኛል። ትልቁ ነገር ግን የመብርሃን እመብርሃን ሁልጊዜ ጊዜ ጠይቅያት ምንም አትነሳይም። የልጄን ምላት ምንድን ነው? በቃ ልጄ መዳኑን ልይ። ደግሞ የሚገርመው ምንድን ነው ተደራራቢ የሆነው ልጄ ልክ እንደታመመ ከተወሰነ ከሶስት አመት በኋላ እኔም ታመምኩኝ። ምን ታመምኩ? አንድ ኩላሊት ፌል አረገ፣ አንደኛው ኩላሊት አበጠ ተብሎ 2011 ላይ እኔም ከፖሊስ ሆስፒታል በቦርድ በሐኪሞች ቦርድ ጡረታ ወጣው። ያ ማለት አንደኛው ኩላሊት ፌል ስላደረገ ነው። ቀጥታ ልጄን ይዤ ሄድኩኝ ወደ ሸንኮራ ዮሐንስ ነው። እና ሸንኮራ ዮሐንስ በሽንት በጣም ብዙ ቆሻሻ ነገሮች፣ ደም የቀላቀለው ነገር ወጥቶ ያ ህመም ያ ስቃይ ሰው ይዤ ነው ምሸነው፣ ብረት ይዤ ነው ምሸነው፣ ወይ ነገር ይዤ ነው መውጣት አቃጠሉ፣ ማስማጡ እንዳለ ሆኖ በጣም ብዙ ስቃይ ነበረው። በዛ ላይ ልጅ ይዣለሁ፣ ልጄን ይዣለሁ። ሸንኮራ ዮሐንስ ያንን ተገላገልኩ። የኔ ያ ህመም በጣም ከባድ ነበር፣ የኔ ስቃዩ ከባድ ነበር። ግን እግዚአብሔር ደግ ነው፣ ይኸው ለዛሬ ምን ማብቅቶኛል። 2011 ነው፣ እኖራለሁም ብዬ አላሰብኩም። እኔ ሳዝን የነበረው ልጄን እንዴት ይሆናል ማለት እናቱ ባለቤት ያለች ግን ይህን ሁሉ ነገር መቋቋም የምትችል ውጭ ምን ነኝ ፊዚዮትራፒውን፣ ሕክምናውን፣ ወጌሻ ሞክር ያለው ጸበልም ይህን ሁሉ ነገር ለእሷ ለወደ ስለሚሆንባት ብዙን ኃላፊነት እኔ ላይ ነው የነበረው ና እግዚአብሔር ደግነው ሁለታችንም ለዛሬ ቀን አብቁቶናል። በጣም ደስ የሚል ነገር ነው እየነገርክኝ ያለው ለማሰብም ትንሽ የሚከብድ ነገር ልጅህን ስምንት አመት ሙሉ እያስታመምክ በመሀል ኩላሊትን የሚያህል ነገር ፌል አድርጓል ብሎ መስማት በእውነቱ በጣም ነው የሚያስደነግጠው ነው በሰአቱ ራሱ ልጅክ በሚታመምበት ሰአት አይቼዋለሁ ቪዲዮንም እያየው ነበር እና አንተ ነክ ስታንቀሳቀሰው ስታሳክመው የነበረው እና በእኛ ሀገር ብዙ አስተሳሰብ ምናለ አባት ምንም አስተዋጽኦ የማይከፍል የሚመስላቸው ሰዎች አሉ። የእናት ልጅ የእናት ብቻ ጫና የሚመስላቸው እና፣ አንተ ጋር ግን ፍጹም ተቃራኒ ነው። ተሸክመ ነበር ዳገትና ተራራ የምትወጣው ጸበል ቦታዎች፣ ረጅም ጊዜ ወራትን ልጅን ጸበል እያስጠመቅ ትቀመጥ ነበር እና እሱ ጊዜ እንዴት ነበር? ያን ጊዜ ስናስታውስ አንደኛ አማራጭ የለም አማራጭ የለም። ማለት ልጄ ነው፣ ለልጄ መክፈል የሚገባኝን መስዋዕት መክፈል ግዴታ ነው። ሁለተኛ ደህና የነበረ ልጅ እንደዛ ሲንቀሳቀስ ሲጫወት ሲቦር፣ ከኩዮቹ ጋር ሲጫወት የነበረ ልጅ በአንድ ሽባ ሆኖ ቤት ውሏል። የአባቱ እርዳታ ያስፈልገዋል። የአባቱን እርዳታ ልጄን ካላገዝኩትኝ ምን አባት ነኝ? ታምሜም ልጄን እየተሸከምኩ ሲሄድ ፈጣሪን ለመነው የነበረው እኔን እንዲያድነኝ ነው። ለምን? ለልጄ ብዙ እርዳታ ያስፈልገዋል። ይሄ ስምንት ዓመት ቀላል ጊዜ አይደለም። ስለዚህ እግዚአብሔር ልመናዬን የሰማኝ ምንድን ነው? ለልጄ ልቆይለት ነው። ለልጄ ልቆይለት ያን ሁሉ መከራ አብሬ አልፌያለሁ ከልጄ ጋር። ልብ ብለሽ ካየሽ በአሁን ሰዓት በኢትዮጵያ ኑሮ ውድነት እንኳን ልጅን ማሳከም ልጅን ትሪት ማድረግ መኖር በከበደበት ሰዓት ላይ እግዚአብሔር ብርታቱን ሰጥቶኝ ነው፣ ይህ አይደለም። የኔ አቅም አደለም። ዞር ብዬ ወደ ኋላ ሳስበው ጊዜው በጣም ከባድ ነበር። ለምን ጸበል ቦታዎችን ካየሻቸው ብዙ የእግር ቦታ መንገድ የሚኬድበት ልጅሽን ይዘሽ ተሸክመሽ የምትሄጅበት፣ ከዛ ፊዚዮትራፒው አለ፣ ሕክምናው አለ። ያን ሁሉ ነገር እኔ ታመሜ ነው ግን ቅዱስ ዮሐንስ ሄጄ እዛ ሸንኮራ ዮሐንስ ተገላግያለሁ የኩላሊትመም በፍጹም በቀኝ በኩል መተኛት አልችልም ነበር። አንደኛው ኩላሊቴ ደህና ስለነበር አንደኛው ኩላሊቴ ነው ፌል ያደረገው አንደኛው አብጧል። ግን ቀጥታ ምንድነው አማራጭ አድርጌ የወሰድኩትኝም በእምነትም እድናለሁ ብዬ ስለማምን ነው። ይሄ የመጀመሪያ አይደለም እኔ እንዲህ ስድን ዘጠና ሰባት ዓመተ ምህረት ላይም ታምሜ ነበር። አድሬናል ግላንድ ወይም ከኩላሊት በላይ ያለ አድሬናል ግላንድ ላይ እጤ ወጥቶ ነበር። ያን እጤ የዳንኩትኝ እንጦጦ ማርያም አራት ወር ተቀምጬ ነው። ከዛ በኋላ ስድስት ቀን ደግሞ ጻድቃኔ ማርያም ሄጄ ነው ስመለስ፣ የአጤ ጠፍቷል። ምንድነው በጣም ታምም ነበር። ያቺ አድሬናል ግላንድ ስራውን አቁማ፣ ጠቁር ያለው ከስች ያለው ከሰውነት ጎዳና ወጥቻለው። ቀጥታ አንጦጦ ማርያም ሄጄ የመጀመሪያ ግቢ ውስጥ ገቢ፣ በቀኝ በኩል ያለችው ምስል ላይ ነው ያናገርኳት። አምስት አመት ስጭኝ አምስት ዓመት ስጭኝ ከዛ በኋላ በሞትም ግድ የለኝም ለእናቴ ልጅ ሰጥቼ እንኳን ልሙት ብዬ ነው መብርሃን የጠየቅኳት፣ ወይ ግደኝ፣ ወይ አድኝኝ ከሆነ ግን አምስት ዓመት ስጭኝ ያልኳትኝ። እግዚአብሔር ደግ ነው። ከ98 ዓመት የታመንኩትኝ ይው 19 ዓመት በህይወት አለው። ያንንም ጊዜ አልፌዋለሁ እና ይሄ መጀመሪያ አይደለም። እግዚአብሔር የማዳኑን ስራ በእኔ ደጋግሞ ሰርቷል እንድመለስ ፈልጎ ስልሽ መቼም አለማ ህይወት ላይ ነው ያለ ነው መንፈሳዊ ህይወቴ ያደኩትኝ ተምሮ ማስተማር ነው። ምስከ ይዙናል መዳን ያለም ለካህናቶቹም ታምረ ማርያም ማሳለም፣ ጫማ ማድረግ፣ ገዳም ውስጥ የነበረ ወተት ማመላለስ አገልግሎት እንሰጥ ነበር በልጅነት እና የአባቶች ጸሎትም ሊሆን ይችላል። እግዚአብሔር እንግዲህ እኔንም ምሮኛል ልጅም እንዲቆሟል። ብዙ ጊዜ ትንሽ ወጣ ስንል ሆነ ትንሽ የፈተና ነገር ያመጣብናል ለምንድን ነው ያው እንዳለ እንድናስታውስ ነው። የድሮ ህይወታችን ውስጥም ተመልሰን እንድንገባም ጭምር ነው። ከኩላሊት በዚሰት ከኩላሊት መዳን ማለት ቀላል ነገር አይደለም። ለዛው ምንም ሕክምና ሳታደርግ በጸበል ብቻ ሲሆን ደግሞ እውነትም የእግዚአብሔር የእግዚአብሔር ኃያልነትን ታየዋለ። እንደው ዮብ ግን እዚህ ጋር ማወቅ የምፈልገው ወደ ጸበሊደ ስንት ጊዜ ዮሐንስ ሸንኮራ ዮሐንስ ስንት ጊዜ ተቀምጠክ ነው ኩላሊትክ የዳ ነው? ከዛስ መተህ ወደ ህክምና ስትሄድ ነው ምንም እንዳልሆነ ነው የነገሩ እንዴት ነበር? አሁን አለ ሁለቱም በሁለቱም ኩላሊቶች ጤነኞች ናቸው። አሁን የሆነው ምንድን ነው? ልክ ኔ እንደታመው ልጅ ጊዜ ወደ ሸንኮራ ዮሐንስ ወርክ 16 ቀን የተቀመጥኩት ወር ወርክ 16 ቀን ስቀመጥ ያው ጸበሉን መጠመቅ መጠጣት እንዳለ ሆኖ ግን ፈጣሪን ያው እንደነገርኩሽ ለልጄ ልቆይ፣ ልጄን ለማሳከም ልጄንም በተለያየ መንገድ ለመርዳትም ፈጣሪን ለምን ነበር እና ሸንኮራ ዮሐንስ ሄጄ ያልመናም ጸሎትም ነበረ። እግዚአብሔር ረዳኝ። በሽንት የተወገደው ነገር በጣም የሚያስጠላ ከባድ የሆኑ ነገሮች በሽንት ተወግደውልኛል። መዳኔን ያወቅኩትኝ በቀኝ በኩል አልተኛም፣ ስሸናይ ማስማጥ ነገር አለ እና ደም ነበር የምሸነው ያ ደም ሸናው ቆሟል። ህመሙ የለም፣ ማስማጡ የለም። እግዚአብሔር ይመስገን። ከስምንት ዓመት በኋላ ልጅ ያወራበትን ቀን ወይም ደህና ሆኗል ያልክበትን ቀን ታስታውሰዋለህ? እንደነገርኩሽ በጣም ብዙ ጸበሎች ይጃሉ። ወንቅሸት ገብርኤል ይዘው እንደሄድኩኝ የመጀመሪያ የተጠመቀ ቀን፣ እንግዲህ ባላንስ ነው ትልቁ ችግር፣ የእሱ ባላንስ ነው። ሲሄድ ወደ ቀኝ ወደ ግራ መውደቅ ነው። ቀጥ ብሎ የቆመው ወንቅሸት ገብርኤል ነው። ተጠመቀ 24 ሰዓት ነው የተኛው። በቃ ልም ያለ የሞት ያህል እንቅልፍ፣ 24 ሰዓት ነው የተኛውና አንድ ቀን ሙሉ ማለት ነው። አንድ ቀን ሙሉ ጠዋት ተጠመቀ፣ በነጋታው ነው የተነሳው። ለምግብ እንኳን አልተነሳም። ድክም ያለ እንቅልፍ ወሰደው። በቃ አትቀስቅሰው አሉኝ እዛው አባቶች። በነጋታው ተነሳ። ሰውነቱ ሙሉ ለሙሉ ቆሰለ እና ፈሳሽ ይወጣ ነበር ከሰውነቱ። ያ እስኪሆን ወን ድረስ 14 ቀን ተቀምጫለው ወንቅሸት ገብርኤል። ልክ ያ ፈሳሽ ሲቆም ነው የመጣወትኝ። ትልቅ ለውጥ ያየሁበት ወንቅሸት ገብርኤል ነው። ከዛ ደግሞ እዚሁ አካኳር ሴማ ልጄን ይዤ ሱባኤ፣ ወንድሜን ይዤ ገባሁ። ጥያቄ ሁለት ነበር፣ ልጄን አድንልኝ፣ እኔንም አድነኝ ነው አይደለም ጥያቄ። ሰማዕቷ ቅድስት አርሴማ ገዳም ገባሁኝ ልጄን ይዤ በእምነትና በጸበል ጠዋት ይጠመቃል። ከወጣ በኋላ በእምነት እናባብሰዋለን እዛ ደግሞ መንቀሳቀስ ጀመረ። አካኳር ያ ጀርባይ ላይ ታዝሎ ወይም ደግሞ ራሱ መጸዳዳት የማይችልች፣ ራሱ መብላት የማይችልች፣ እጁ መያዝ የማይችልች እዛ አካኳር ሴማ እጁና እግሩን ፈታ። ይህ መጀመሪያ በቃ እንትን ያለ ወንቅሸት ገብርኤል ቆመ። እዛ ግን መንቀሳቀስ ጀመረ። ተመስገን ነው። በጣም ይገርማል። ከብዙ ጊዜ በኋላ የራሱ እግዚአብሔር እኛን የሚያደንበት የራሱ ጊዜና ሰዓት አለው። እንግዲህ አንተ ስምንት ዓመት ሙሉ ተንገራታል ከልጅ ጋር ና ከስምንት ዓመት በኋላ ነው ሄዳን ምን ተማርክበት? ግን እግዚአብሔር መቼም እንደኛ ኃጢአት ሳይሆን እንደሱ ቸርነት ነው። ምንም ቢሆን እግዚአብሔር መንገድ ተከትሎ መሄድ ምንም ነገር፣ የዓለም ነገር ምንም የሚያስደስት ነገር እንደሌለ አይቻልም። ምንም ዝና አያስደስትም ። ገንዘብ አያስደስትም በሰው መከበብ አያስደስትም። የሚያስደስተው ከእግዚአብሔር መንገድ ከእግዚአብሔር ጋር ሆኖ መኖር ነው። ከዚያ የበለጠ ምስክርነት የለው። የእመብርሃንን ፍቅር ከኔ የበለጠ ይቀመሰ የለም። ሁል ጊዜ ጸሎቴ ውስጥ የምንጠይቃት አንድ ነገር ነው። ልጄን አደልኝ እኔንም አደኝ ነው፣ ኃጢአቴን በደሌን ከልጅሽ አስታርቅኝ ይቅር ይበለኝ እያልኩ ነው ምለምናትና ይኸው መልሷን አይቻልም፣ ያንዳንዱ የጠየቁት ነገር መልሳል። ልጄ አሁን ቆሞ ትምህርት ቤት ከስምንት ዓመት በኋላ ጀምሯል። ይሄ ለኢትዮጵያ ሕዝብ በጣም ትልቅ ደስታ ነው። ያላወቁ በሚዲያ በዚች በቲክቶክ የእኔ ቲክቶክ የሚያዩ ትንሽ ሰዎች አሉ፣ ግን የልጄን መታመም ያዩ በጣም ብዙ ሰዎች ኢቢኤስ ላይ ከቀረብኩ በኋላ ከጥግ እስከ ጥግ ነው ሰው የተንቀሳቀሰው። የኢትዮጵያ ሕዝብ ደግ ሕዝብ ለልጄ ቆመውለታል። በጸሎት ሁሉም በጸሎት አስቦኛል እና የኢትዮጵያን ሕዝብ ላመሰግን እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ፣ ለማለትም በዚህ አጋጣሚ እድሉን ስላገኘው እግዚአብሔር ከእናንተ ጋር ይሁን። እናንተም ለእኔ የደረሳችሁ እግዚአብሔር ለእናንተ የሚደረስላችሁ ነው የምለው። እንግዲህ ዮብ በጣም ደስ የሚል ነገር ነው። እውነት የነገርከኝ በትንሽ ደቂቃ ውስጥ ግን በጣም ትልቅ ታሪክ የስምንት ዓመት ታሪክ ነው የነገርከኝ። ና እኔ ራሴ እግዚአብሔር ማዳን አይቼበት አለው፣ መፈተንን አይቼበት አለው፣ ከአንተ መቋቋምን አይቼበት አለው፣ አባትነትን አይቼበት አለው፣ ጥንካሬ እምነትን አይቼበት አለው። አሁን ከምት ነገረኝ ታሪክ ማለት ነው ልጅ መስከረም ላይ ነው ትምህርት የጀመረው፣ መስከረም ያሁኑ መስከረም ላይ ነው ትምህርት የጀመረው። አሁን ሁለተኛ ክፍል ነው። እንዴት ነው? ጥሩ ነው ውጤቱም መምህራኖቹ መጀመሪያ ላይ ትንሽ ሁኔታውን አይተው ሰውነቱ ትንሽ አክቲቭ አለመሆን ነበር እና አይተው ምን ሊሆን ነው የሚማረው ትንሽ ቤት ትሬት አታደርገው ሲሉ ነበር እና እኔ እግዚአብሔር የማዳኑን ነገር አይችበታለሁ የልጅ አዝዬ ነበር ሲሄድ የነበረው ተሸክሜው ነው በየጸበሉ በየህክምናው ስዞር የነበረው አሁን ግን ቆሟል መማር ይችላል ብያቸው ነበር ዳይሬክተሩ አስጠርቶኝ ውጤቱ ጥሩ ነው እንዳንተ አይነት አባት አላየሁም። ወደ ትምህርት ቤት ልጆች ብዙ እንደዚህ አይነት ችግር ያለባቸው ልጆች ቤት ነው የሚደበቁት። አንተ ግን በአደባባይ መተህ ልጅ ይማር ብለህ የእኛንም ጭንቅላት ቀይረሃል፣ ብለው እሱንም አበረታተው እኔንም አመስግነውኛል። አሁን ይራመዳል፣ ራሱን ችሎ ይራመዳል። ውሎ ይመጣል፣ ትምህርት ቤት ትምህርት ቤት ይውላል። ምንድነው እዛ አንድ የምታግዘን እህት አለች። የትምህርት ቤቱ ባልደረባ ነች። ልጅ ታገዘዋለች። ምንድነው ሽንት ሲፈልግ ትንሽ ያዛርጎ መሄድ ትንሽ እገዛ ይፈልጋል እንጂ ራሱን ችሎ ነው የሚጽፈው። ያ መጉረስ የማይችል ልጅ እጁ መንቀጥ የሚንቀጠቀጥ ልጅ አሁን ራሱ ነው የሚጽፈው። መናገር ብዙ የማይችል ልጅ አሁን አንደበቱን ከፍቶ መምህራኖቹ ጋር ጥሩ ግንኙነት አለ። ደስታው ተመልሷል። ኢቤስ ፕሮግራም ላይ ስቀርብ እንዳልክ የእርቅ ማዕድ አዘጋጅ እንዳልክ አሰፋ ልጅን ሲገልጽበት የነበረው መንገድ በጣም የሚያም ነበርና፣ ትናንት ሲቦርቅ የነበረ ልጅ ዛሬ ቤት ታስሯል፣ ጓደኞቹን በመስኮት እያየ ነው። እና ያን ልጅ እናግዘው፣ በቃ እናቁምለት። አባት ያሳዝናል፣ ወታደር ነው፣ አለምንም ብሏል። እኔ ግን ስለሱ ልለምን ብሎ አደባባይ ላይ ወጥቶ ሲጠይቅልኝ የነበረ እንዳልክ አንድ ነገር ንግሮ ነበር። እግዚአብሔርን ተስፋ አድርግ ይድናል ብሎኝ ነበር። ግን እግዚአብሔርን ተስፋ አድርግ ያለው ድኗልም ይኸው አየሁትኝ። በብዙ መልኩ የልጄን ለውጥ ሳየው ይገርመኛል። እውነት እግዚአብሔር አለ እውነት የጠየቁትን ማይረሳ አምላክ አለ። እኔንም ያን ሁሉ ነገር እንድቋቋም ከኔ ሳይሆን ከሱ ነው እውነት ለመናገር እና የጸበልንም ማዳን አይቻለሁ። የእምነታችንንም ጥግ አይቻለሁ። የአባቶችንም እምባ አይቻለሁ። ሰማዕቷ አርሴማ ደጅ ካህናቱ እያለቀሱ ነው ለልጅ እምነትና ቅባ ቅዱስ ሲያደርጉለት የነበረው ወንቅሸት ገብርኤል ካህናቶቹ በጣም በሚያሳዝን መልኩ ነው ለልጅ ትርኢት ሲያደርጉት የነበረው ያልሄድኩበት ጸበል የለም። ሚዳቋ አርሴማም ነበርኩ ብቻ የማዳኑን ሚስጥር እግዚአብሔርን አይቻለሁ። በልጄም ተገልጧል፣ በእኔም ተገልጧል። እግዚአብሔርን አመስግኑልኝ። እግዚአብሔር ይመስገን። እኔ በአንተና በልጅ ህይወት የእግዚአብሔርን የማዳን ስራ አይቼዋለሁኝ እግዚአብሔር ቻል ነው የምንተረዳው መሰለ። አሁን ብዙ ጊዜ ከሌላ ወገን ጸበልን የሚቃወሙ እምነት የሚቃወሙ ሰዎች አሉ፣ ግን ይኸው እኛ እየዳንበት ነው። እንግዲህ አይቸዋለሁኝ። እኔም ልጅህን አይቸዋለሁ። በቪዲዮ ቢሆን አይቸዋለሁ። በፊት የነበረበትንና አሁን ያለበትን ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ሜቢ በሂሳብ ቢሰራ በገንዘብ ቢሰላ ጭራሽ ለመስማቱን የሚከብደን ገንዘብ ሊሆን ይችላል የሚወጣበት የነበረው እና እግዚአብሔር ግን ዓላማ አለው በአንተ ላይ አድሮ በጣም ብዙ ሰዎችን ለማስተማርና በጣም ለብዙዎች ተስፋ ለመስጠት ነው። እግዚአብሔር ይመስገን። ስለ ዮብም ስለ ልጁም እግዚአብሔር የተመሰገነ ይሁን። እንደው ግን በመጨረሻ በጣም በእንደዚህ አይነት ህይወት ውስጥ ያሉ ሰዎች አሉ። በተለይ በተለይ ደግሞ በልጅ መፈተን ከባድ ነው ይላሉ። እንኳን አልወለድኩም ግን እናቴ ስትል እሰማለሁኝ እግዚአብሔር ወላጅን በልጅ አይፈትን ትል ነበር እና ምን ያህል ከባድ እንደሆነ ነው የምረዳው። በልጃቸው በጣም የሚፈተኑ ልክ እንዳንተ ልጅ ልጆቻቸው ታመው የተኙባቸው አሉ እና ለእነሱ እንደ ምን አይነት የማጽናኛ መልእክት ይኖራል? እግዚአብሔር ቀናለሁ፣ ለሁሉ ነገር ቀናለሁ። እኔን ያየ እግዚአብሔር እነሱን የማያዩበት ምክንያት የለም። እግዚአብሔር ልጅን አድኗል። የእነሱን የታመምባቸው በልጅ የሚሰቃዩ ብዙ ኢትዮጵያኖች እንዳሉ አቃለሁ። ብዙ ሰዎችም ደውለው ልኛል። ይህችን ቲክቶክ እንኳን የመለቃትን እያዩ ብዙ ሰዎች ልጅ በምንዳነ ነው። እኔ አጥማቄ ሰማቷ ቅድስት አርሴማ አጥማቄ የመብርሃን ነች። ልጆቻቸውን ይዘው ወደ ገዳም ይሄዱ። አንደኛ የማረፊያ ቦታ ነው። ከራስ ጋር የመመካከሪያ ቦታ ነው። ሰላም የምታገኝበት ቦታ ነው። ንስሐ የምትገቢበት ቦታ ነው። እግዚአብሔርን የምታገኝበት ቦታ ነው። አንድ ገዳም ሄደው ተስለው ንስሐ ገብተው ነገሮች ሁሉ ይስተካከላል። ይኸው ምስክር እኔ ነኝ። በልጀም በልጄም በእኔም እግዚአብሔር ደርሷል ግን የእግዚአብሔርን የማዳን መንገድ መከተል ያስፈልጋል። ጸበል ስቴጂ መከተል የሚገባሽን ነገር ከአባቶች ምርድ ረዳት ነው። ያንን ከተረዳሽ ካደረግሽ ማንም ሰው እግዚአብሔር ቅርብ ነው። እኛ ከተጸጸትን፣ እኛ ከተሰበርን ስለ ኃጢአታችን ካነባን እግዚአብሔርን የማይሰማን ምክንያት ምናለ? የጭንቃ ማላጇን መብርሃን ወላዲተ አምላክ እማምላክ ከልጇን የማታስጠርቅ ምክንያት ምንድን ነው? የዋየው ወደሱ አቀርብኩ አለቀስኩ። በአደባባይ አልቅሽ አለቅ ለምን ወታደር ነኝና፣ ግን ምን አየውኝ በድብቅ እሱ አጋልቅሻ አለው በግልጽ ከፍለኛ ልጅ መዳን አይቻለሁ። ሚስጢረኛችን ናት፣ በጣም ሚስጢረኛችን ነች። ምክንያቱም ብዙዎቹ ስለ እመቤታችን ፍቅር የማይገባቸው ስላልቀረቧትና ስላላዩት ነው። አንዳንዴ በአደባባይ መናገር የሚያሳፍረን ወይ የምንፈራው ነገር ካለንበት ቦታ ካለን ስም ካለን ካለን ክብር የተነሳ ለሰው መናገር ለቤተሰቦቻችን መናገር የምንፈራቸው በጣም ብዙ ነገሮች አሉ፣ ሁላችንም ማለት ነው። ግን ሄደን ለመቤታችን ስናዋያት ግን ይቀለናል። ለምን ምስጢረኛችን ነች። ግን ደግሞ ስትከፍለን ደግሞ እንደዚህ በአደባባይ አድርጋ ነው የምትከፍለን። ሰው ሁሉ ጉድ የሚያስብል የሚማርበት ሜቢ ለሰው ብትነግረው ወይ እሱ እኮ እንደዚህ ሆኖ ብሎ አውርቶ ሊተወክ ይችላል ወይ ላይረዳክ ነገር ማለት ነው እና የእመቤታችን ፍቅር ያልቀመሰ ሰው ስለ ሷ ሊያውቅ አይችልም። እንዳንተ ደግሞ እንደዚህ ያለ የቀመሰና የተደረገለት ደግሞ አለ። በጣም ነው የማመሰግነው በእውነት በሚዲያችን ምርጡ አባት፣ የዚህ አመት ምርጡ አባት ብለናል። እንዳልኩክ ነው ብዙ ጊዜ ሴቶች ላይ ነው ጫና የሚበዛው፣ እናቶች ላይ ነው ጫና የሚበዛው። እየሰማ ነውም እያየ ነውም የመጣ ነው። እሱን ስለሆነ ማለት ነው ና አባት ኮ ይሄን ያህል ዋጋ ከፈለ ሲባል እኔ በጣም ነው መገረም የነበረው። ሁሉም አባት ልጁን ይወዳል፣ ግን ምንድነው አባት ውጪ ሰርቶ አምጥቶ ምናምን፣ አብዛኛው የምናውቀው ነገር ነው ሪያሊቲ ሆኖ እና ሴት ላይ እናት ላይ ነው ጫና የሚበዛው። ግን ስምንት አመት ሙሉ የራስ በሽታ ያለ እንደገና የታመመ ልጅ ይዘ መንከራተት ማለት በእውነት ይሄ ባላቅ እና ባት ነገረኝ፣ እኔ ከአይምሮ የበላይ ነው የሚሆንብኝ። ግን እግዚአብሔር የተመሰገነ ይሁን፣ ባንተ ላይ ያድሮ እግዚአብሔር ገና በጣም ብዙ ታሪኮችን ይለውጣል። በጣም አመሰግናለሁ። በእውነት መተከ ደስ የሚል ቆይታና ለብዙዎች የሚጠቅም ምስክርነት ስለሰጠልኝ በጣም አመሰግናለሁ። እሺ፣ በጣም እኔም አመሰግናለሁ። ግን አንድ ነገር መናገር ፈልጋለሁ። የመብርሃን ፍቅር ስላልሽ ነው የመብርሃን ፍቅር። እኔ ልጄ ታሞ አደባባይ ላይ ወጥቼ ስለ ልጄ እርዱልኝ፣ አሳክሙልኝ ብዬ ባልኩ ሰዓት አላለቀስኩም፣ ግን ስለ መብርሃን ሲነሳ አልችልም። ለምንም መብርሃን ሁልጊዜ ከፊት እየቀደመች የምታስተካክልልኝ መንገድ እንደ እኔ ጥፋት ሳይሆን እንደ እኔ በደል ሳይሆን እንደ እኔ ኃጢአት ሳይሆን ቀድማ ነገሮችን እየጠረገች ከፊት እየቀደመች ከኋላ እየተከተለች ነገሮችን የምታስተካክል ድንቅ እናታለችኝ። እና ክብር ምስጋና ይገባታል ለልጇ ለጌታዬ ለመድኃኒቴ ለኢየሱስ ክርስቶስ። እውነት እንግዲህ ለእኔ የተደረገው ነገር ለማን ተደርጓል? በአደባባይ ክብር ምስጋና ይግባ ብያ አመሰግናለሁ ጌታዬ። እናንተንም በጣም አመሰግናለሁ። ከጎኔ ለቆመው ለኢትዮጵያ ሕዝብ እገሌ ከገሌ እንዴት እላለሁ? በጣም ብዙ ሕዝብ ነው። በፊዚዮትራፒ በነጻ ኪኖ ፊዚዮትራፒ፣ ኤክሶዶስ በጣም ብዙ ከጎኔ የነበሩ ኢትዮጵያውያኖች እንዳልክ እንዳልኩሽ እነ ሔኖክ ኮልፌ፣ ባዩሽ፣ በጣም ብዙ እነ ህይወት፣ እነ ተመስገን ጌጡ በቃ ለነገሮች ማልችል እና አክሊሉ በጣም ብዙ ኢትዮጵያውያኖችን መጥቀስ ይችላል፣ ግን አንዱን ካንዱ ከጠቀስኩኝ ሌላው ረስቼ ቅር እንዳይለው ነውና፣ የኢትዮጵያ ህዝብ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለኔ እንደቆማችሁ እሱ መድኃኔ ዓለም ለእናንተ የሚቆምላችሁ። በዛ ላይ ደግሞ የምስካይ መድኃኔ ዓለም ልጅ ነው። ምስካይ መድኃኔ ዓለም ተምሮ ማስተማር እህቶቼም የኔ ታላላቆች አሉ ከኔ በላይ ስድስት እኔ ስድስተኛ ልጅ ነኝ ከእኔ በላይ ያሉት ተምሮ ማስተማር ታላላቆቼ ከልጅነት ጀምሮ ነው ይዘው ሲሄዱ የነበረው ተምሮ ማስተማርም በልጅነቴ አገልግያለሁ ኦልሞስት 13 14 አመት ድረስ ምስካየ ኅዙናን መድኃኔዓለምም እንዳልኩሽ አባቶችን አግዝ ነበር የመድኃኔዓለም ልጅ ሆኖ ደም የሚያፈር የለም የለም ምስካየ መድኃኔዓለም ደሞ በጣም ብዙ ታሪኮችን የሚያደርግ የሚለውጥ አባት ነውም ደብር ነው። ብዙም እናውቀዋለን። እና ብቻ እግዚአብሔር ይመስገን በድጋሚ በጣም አመሰግናለሁ። እግዚአብሔር ደግሞ ከዚህ የተሻለ ነገር ላይ ልጅንም ለቁም ነገር አብቅቶ አንተንም ከዚህ የተሻለ ነገር ላይ ያደርሰው፣ ደግሞ ድጋሚ ለመገናኘት ያብቃል። አሜን። እግዚአብሔር ያክብርልኝ። ዛሬ እንግዲህ የመጣሁት ደስ ብሎ ለምስክርነት ነው። የእኔ ታሪክ እንግዲህ የኔ አጢአተኛው ታሪክ ብዙ ሰውን ባያስተምርም፣ ግን የእግዚአብሔርን ማዳን በእኔ ታይቷልና እግዚአብሔርን አመስግኑልኝ። ለእኔ የደረሰ እግዚአብሔር ለሁላችሁ ይድረስ። ለተጨነቁ በየቤቱ ስንት ልጆች ልጅ ታሞባቸው ከልጅ ጋር የሚሰቃዩ እናት አባት አሉና እሱ መድኃኔ ዓለም ይድረስላቸው። እናንተንም ከልብ አመሰግናለሁ። እግዚአብሔር ያክብርልን። አመሰግናለን። እግዚአብሔር ያክብርልን። እንግዲህ ተመልካቾቻችን የኢዮብ ህይወት እናንተን ብቻ አይደለም እኛን ራሱ እዚ አስተምሮናል፣ አስደምሞናል። ከምንም በላይ የእግዚአብሔርን ቻርነት ብናውቀውም እንደዚህ ተደርጎ ደግሞ ስናይ የበለጠ ውስጣችን የሚሰማን ስሜት አለ። ምንም ማይካድና ማይደበቅ እውነት ስለሆነ እግዚአብሔር አምላክ ለሱ የደረሰ ለእኛም ይድረስልን። እሱን ከጭንቀት የገላገለችውን መብርሃን እኛንም ከጭንቀታችን ትገላግለን። የዛሬው ቆይታችን ታሪካችን ይህን ይመስል ነበር። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቆዩልን።